ፕሮግራም በዋናነት ሊጠቀሱ የሚችሉ ትሩፋቶች ከተለያዩ ሩቅ የሀገሪቱ አካባቢዎች ወደ ደብረ ብርሃን ዩኒቨርሲቲ ተመድበው የሚመጡ ተማሪዎች በደብረ ብርሃን ሁለተኛ የቃል ኪዳን ቤተሰብ እንዲኖራቸው ማድረግ ነው። በየትኛውም ደረጃ ወደ ደብረ ብርሃን ዩኒቨርሲቲ ለትምህርት የሚመጡ ተማሪዎች ወደ ቤታቸው እና ወደ ቤተሰቦቻቸው እንደሚመጡ ያክል የመንፈስና የአእምሮ የአምሮ መረጋጋት ስሜት እንዲኖራቸው እና ዩኒቨርሲቲውን እና ከተማውን እንዲወዱት ማድረግ ነው። በደብረ ብርሃን ቤተሰቦች፣ በሀገር ሽማግሌዎች፣ በከተማው ወጣቶች እና በዩኒቨርሲቲው ማህበረሰብ ጉልህ ተሳትፎ ደማቅ የተማሪዎች አቀባበል እና አሸኛኘት በመርሃ ግብር ተይዞ ተጠናክሮ እንዲከናወን ማድረግ ነው። በልዩ ልዩ በዓላትና የረፍት ጊዜያት ተማሪዎች ከደብረ ብርሃን ቤተሰቦቻቸው ጋር ተቀላቅለው ጊዜያቸውን በደስታና በተዝናኖት እንዲያሳልፉ ማስቻል። በሩቅ የሚገኙት የደብረ ብርሃን ዩኒቨርሲቲ ተማሪዎች የስጋ ወላጆቻቸው ወይም ቤተሰቦቻቸውና በደብረ ብርሃን በሚገኙ የተማሪዎች ሁለተኛ የቃል ኪዳን ቤተሰቦች መካከል ጥብቅና ዘላቂ ግንኙነት እና ወዳጅነት እንዲፈጠር ማድረግ ነው። የደብረራ ዩኒቨርሲቲ መምህራንና ተማሪዎች የቃል ኪዳን ቤተሰቦች በተማሪዎቹ የትምህርት አቀባበልና የስነ ምግባር ጉዳዮች ላይ በመደጋገፍ የሚሰሩትን እና ውጤታማ ተማሪዎች የሚያፈሩበትን አሰራር ማጠናከር ብሎ የደብረብርሃን ዩኒቨርሲቲ የተማሪዎች የሸዋ ብርሃን ቃል ኪዳን ቤተሰቦች እና የተማሪዎች የስጋ ወላጆች ወይም ቤተሰቦች የተማሪዎችን የትምህርት ተሳትፎ ክትትል፣ የፈተናና ምዘና ውጤት መረጃዎችን የሚከታተሉበት አሰራር እንዲስፋፋና ተደራሽ እንዲሆን የሚደረገውን ጥረት መደገፍ ማጠናከር ነው። ውድ የቃል ኪዳን ቤተሰቦች ይህንን ታላቅ ክብር የሚሰጠውን ተልእኮ ለመወጣት ፍቃደኛ ሆናችሁ ልጆቻችሁን ለመቀበል ስለፈቀዳችሁ በዩኒቨርሲቲውና በራሴ ስም እጅግ አድርጌ አመሰግናለሁ። አካባቢውን የምናውቅበት ተሞክሮ የምንሰጥበት፣ ከሌላ አካባቢ የመጡት ባህሎቻቸውን፣ ልምዶቻቸውን ለአካባቢው የሚያሳውቁበት እነሱም ደግሞ ከአካባቢው የሚቀበሉበት ስለሆነ እዚህ ላይ ቅብብሎች የምናረግበት ነው ማለት ነው። የቃል ኪዳን ቤተሰብ እና የቃል ኪዳን ተማሪዎች ማለት ነው። እና መልካም ስራ መልካም የትስስር መድረክ ይሆናል ብለን እናስባለን። እንደ ሰላም ሚኒስቴር በቅርበት በቅርበት እንደግፋለን። እጃችን ላይ ያሉ የደብረ ብርሃን ዩኒቨርሲቲ በብዙ መንገዶች እየደገፈ ነው። እጃችን ላይ ያሉ ብዙ ከደብረ ብርሃን የመጡ እንትኖች አሉ አብራሪ የቃልኪዳን ቤተሰብ መርሃግብር አንድም በየደረጃው በሀገራችን የሚስተዋለውን የእርስ በርስ ግጭት፣ የብሔር ግጭት የሚመስሉ ነገሮችን አስቀርቶ ሰላም ለመፍጠር አንዱ ብሔር አንዱ እንዲያከብር፣ እንዲያዝን፣ እንዲተባበር ለማድረግ ያለው ሚና ከፍተኛ ነው። ይሄ ብቻ አይደለም፣ ባህል ከባህል ለመውረስ በተለይ ደግሞ በየብሔር ብሔረሰቦቹ ያሉ መልካም እሴቶችን ወደ ከተማችን ለማምጣት ከከተማችን ጋር ለማወራረስ ለመውሰድ መልካም እድል የሚፈጥር ነው እና ይሄ ተጠናክሮ መቀጠል ያለበት ነው ብዬ አስባለሁ። ዛሬ ፎርማል አድርገን እንደዚህ የቃል ኪዳን ሰነድ አዘጋጅተን ወደ ስራ ገባንበት እንጂ የዚህ አካባቢ ማህበረሰብ አስቀድሞ ዩኒቨርሲቲ ከተቆረቆረበት አንስቶ ወደ ዩኒቨርሲቲ የሚመጡ ተማሪዎችን በመቀበል በመሸኘት ችግር ሲኖር በመንከባከብ አይነተኛ ሚና ሲጫወት ቆይቷል። ነገር ግን ደግሞ ወደ ቃል ኪዳን ስንቀይረው ደግሞ ቃል እዳ ነው። ቃል ከባድ ነው። በተለይ ደግሞ በሸዋ ማህበረሰብ ቃል ከሚጠፋ የወለዱት ይጥፋ ብሎ የሚያምን ማህበረሰብ ነው። ስለዚህ ትልቅዬ ነው ቃል ኪዳን ማለት ነው። ዛሬ እዚህ ልጆቻችን ብለን ስንረከብ መላ የኢትዮጵያ ብሔር ብሔረሰቦች፣ ህዝቦች እኛን አምነው ልጆቻቸውን ወደዚህ የላኩት እኛን አስበው ነው። እኛን አምነው ነው ስለዚህ ይሄን እምነታችንን እስከ መጨረሻው ፍጻሜ ድረስ ማስቀጠል አለብን ማለት ነው። ልጆቹን እንደ ልጆቻችን ይዘን አስመርጠን በክብር መሸኘት ይኖርብናል እስከ መጨረሻው ማለት ነው። ለዚህም ፈጣሪ ይረዳናል ብዬ አስባለሁ፣ በጎ ተግባር ስለሆነ ማለት ነው። ይሄ ቃል ኪዳን ቤተሰብ በዚህ በአካባቢያችን ሲመሰረት አካባቢያችን ሌሎች አካባቢዎች የኛን አካባቢ ለሌሎች አካባቢዎች የምንሸጥበትና የምናሳይበት ነው። ሰው ዳር ሀገር ላይ ተቀምጦ ጫፍ ላይ ተቀምጦ ስለ ደብረ ብርሃን ያለው ሚጅ ምንድን ነው የሚለውን በእነዚህ ልጆች ጭንቅላት ውስጥ ጭነን ነው የምንልከው እንጂ ትግራይ ሄደን አስረድተን፣ ኦሮሚያ ሄደን አስረድተን፣ አፋር ሄደን አስረድተን፣ ደቡብ ሄደን አስረድተን አይደለም። እነዚህ ተማሪዎች የእኛ ህዝብ ግንኙነቶቻችን ናቸው ማለት ነው። ይሄ ብቻ አይደለም። እናንተም ሌላ አካባቢ ልካችሁ የምታስተምሯቸው ልጆቻችሁ፣ ለስራ ያሰማራችኋቸው ልጆቻችሁ ስንቅ ነው እየሰራችሁ ያላችሁት ማለት ነው።